ሰላም ጤና ስልን እንደምን አሰንብታችኋል። የተከበራችሁ የአራት ሶስት ሶስት ቤተሰቦች አራት ሶስት ሶስት በማርኪዮኒ ሚሊሻ የዩቱብ ገጻችን አዳዲስ ጉዳዮችን ይዞ ወደ እናንተ እየቀረበ ይገኛል። ለዛሬ መረጥንላችሁ ርዕሰ ጉዳዮች አሉ። በእነዚህ ጉዳዮች ላይ አብረን እንድንቆይ እንጠይቃለን። አራት ሶስት ሶስት ማርኪዮኒ ሚሊሻ እንደተለመደው ሰብስክራይብ በማድረግ ሼር፣ የደወል ምልክቱ በመጫን ቤተሰብ ሁኑ። የዚህ ፕሮግራም የክብር ስፖንሰሮች እናንተ አድማጮቻችን ናችሁ። ለዛሬ መረጥንላችሁ በተለይ ከዚህ ከኢንተርናሽናል ብሬክ መልስ በጣም ትኩረት የሚስቡ ጉዳዮች ተፈጥረዋል። በተለይ ደግሞ ብራዚል በኤምሬት ከሴኔጋል ጋር ባረገችው ጨዋታ የአርሰናሉ አምበልና የአርሰናሉ ምክትል አምበልና ቁልፍ ተከላካይ ጋብሪኤል ማጋሌስ ጉዳት አጋጥሞታል። ሌላ አርሰናል አስደንጋጭ ዜና ሆኗል። ከቀናት በፊት ደግሞ ሪካርዶ ካላፊዮሪ ከጣሊያን ብሔራዊ ቡድን ውጭ መሆኑ ይታወሳል። ወደ ለንደን ተመልሷል በዚህ በዳሌ ጉዳት ምክንያት። እነዚህ ደግሞ ሁለት ተከላካዮች አርሰናል ስምንት ጨዋታ በተከታታይ ጎል ሳይቆጠርበት ሲቆይ፣ ከዛ ውጪ የ2045ቱን የቼልሲ 15 ጎል ሪከርድ ይሰብራሉ ወይ የተባለ ሲወራለት የነበረው አካል 50 በመቶ ናቸውና በሚኬል አርቴታ ቡድንና በአርሰናል ዙሪያ እነዚህ ጉዳቶች ድንጋጤ ፈጥረዋል። አንዳንዶች ደግሞ አሁን አርሰና ያለው ቡድን ጥልቀት የነዚህ ተጫዋች ጉዳትን ብዙ ፊልድ እንዳያረገው ሊያረገው ይችላል የሚል አስተያየት የሰጡን ያሉት። ሌሎች ቁልፍ ተጫዋቾች ጉዳት ሊያሉ ያሉ መቼ ይመለሳሉ? በዛሬ በዚህ ዝግጅታችን ምንቃኝ ይሆናል። ከማርቆስ ኤልያስ ጋር ነው ያለ ነው። የፊፋ ቫይረስ አርሰና መንገድ ነው ያወጡለት። በፊፋ ቫይረስ ደግሞ በአብዛኛው የሚጠቀው ብዙ ጊዜ አርሰና አለው። በቀደም ስለ አንድሪያ ቤርታ እያወራ ነበር። ማርክ አርሰና በሁሉም መስክ ስኳዴ ብዙ ተጠናክሯል እያለ ነበር ግን አሁን የሚቀራቸው የሕክምና ቡድን ስል ነበር በቀልድ መልክ። ግን አርሰናል ፍላግ ውስጥ ያሉ ቢጫ ፍላግ ውስጥ ያሉ ተጫዋቾች አሉ። በተለይ ለጉዳት ሩብ ጉዳይ ይሁን ካላፊዮሪ፣ ማጋሌስ በተደጋጋሚ ተመልክተናል። ና ሁለቱም አሁን በኢንተርናሽናል ብሬክ ወቅት ጉዳት አስተናግዷል። በጣም ድንጋጤ የፈጠረ የማጋሌስ ይመስለኛል። ትናንት ኤምሬትስ ላይ 64ተኛው ደቂቃ ላይ ያነከሰ ነው የወጣው ና ይሄ በተለይ ከስፐርስ ከባየርን ከቼልሲ በቀጣይ ጨዋታ ላለበት አርሰናል ጥሩ ዜና አይመስለኝም። ያ የዚህ የግሮይን ኢንጅሪ እንደሆነ ነው እየተነገረ የሚገኘው። ሜዳ ላይ በወደቀበትም ሰዓት እንግዲህ በእጁ ያንን ቦታ ሲያሳይ እንደነበር ተመልክተናል። እና በርካታ የአርሰናል ደጋፊዎችን የሚያበሳጭ ጉዳይ እንደሆነ ምንም ጥያቄ የሚነሳበት ጉዳይ አይደለም። ከምንም በላይ ደግሞ ፍሬንድሊ ነው፣ ያን ያህል ስሜት የሚሰጥ አይደለም። ቁልፍ ተጫዋቾች በታዋቂ ወንበር ላይ ቢቀመጡ ወይንም ደግሞ ሌሎች ተጫዋቾችን መሞከር ቢችሉ አሰልጣኝ ካርሎ አንቸሎቲ የሚል ነገር ሲነሳ ነበር። የአርሰናል ደጋፊዎችም ከጨዋታው መጠናቀቅ በኋላ አንዳንዶች ይህንን ስሜት ሲያንጸባርቁ እንደነበር ተመልክተናል ። ዞሮ ዞሮ እንግዲህ የገብርኤል ማጋሊሽ ጉዳት ትኩረትን ከሳቡ ጉዳዮች መካከል አንደኛው ነው። ሁልጊዜም ቢሆን ኢንተርናሽናል ብሬክ ሲመጣ ተጫዋቾቻችን ከጨዋታዎቹ በኋላ ተመልሰው ሲመጡ በጤነኛ ሆነው ይመለሳሉ ወይ የሚል ጥያቄ ይነሳል። ብዙ ያውጥ ጉዞዎች አሉ። ከዛ ውጭ ከጉዞ ጋር ተያይዞ የሚፈጠር ድክ የድካም ስሜት አለ። ተደራራቢ ጨዋታዎች ለጉዳት ይዳርጋሉ። አንዳንድ ጉዳቶች ደግሞ ለረዥም ጊዜ ተጫዋቾችን ከሜዳ ርቃሉ። እንደ አርሰናል አይነት ቡድኖች ደግሞ ለዋንጫ የሚፎካከሩ ናቸው። በዚህ ሰዓት እያንዳንዱን ተጫዋች ፊት ሆኖ ማየት ይፈልጋል። አርሰናል ቁልፍ ቁልፍ ተጫዋቾች በቅርብ ጊዜ ከሜዳ ርቀዋል። የተከላካይ መስመሩ በእርግጥ ምንም የሚሆነው ነገር የለም። በአማካይ ቦታ ላይ ግን እንደ ኑሮዬ የአማካይ ስፍራ ተጫዋች ማርቲን ኦዴጋርድ፣ ቪክቶር ኬሬሽ ፊት ላይ ኖኒ ማዶ ዌኬ፣ እነኚህ ተጫዋቾች በጉዳት ምክንያት ከሜዳ ርቀው መች መለሳሉ የሚለው ጉዳይ ትኩረት በሳበበት ጊዜ ሌላ ተጨማሪ ጉዳት ቡድኑ ማስተናገዱ ሻል ባለፈው ውድድር ዘመንም በተመሳሳይ ወሳኝ ምዕራፍ ላይ ጉዳት አስተናግዱ ዋጋ ከፍሏል። ባለፈው አሁን ግን በራሱ ማጋሌስ ከመጎዳቱ በፊት ኮ ያነሳቸው ተጫዋች ሀቨርስ ቀድሞ፣ ኦደጋርድ ከዛ ማድዌኬ አንድ ዮኬሬስ እንደዚህ ቁልፍ ቁልፍ ጉዳቶች ነበሩ። በእነዚህ ጉዳቶችም አርሰናል የውጤት መንገራገጭ አላጋጠሙም። ስታዲየሙ ፍላይት ላይ ሄዶ ያቻው ውጤት እንደ ሽንፈት ነው የተቆጠረው። ሪስፖንድ አድርጓል። ከዛ ውጭ ባሉ ጨዋታዎች ፖዚቲቭ ውጤት ነው ያለው። ይህን ስትመለከት የቡድኑ የቡድን ጥልቀት ዘንድሮ እንደዚህ ችግሮች የሚያጋጥሙ ሰዓት በደንብ ችግሮቹን ለችግሮቹ መፍትሄ ለመፈለግ ለሚኬል አርቴታ ጥቅም እንደሰጠው፣ የቤርታ የክረምቱ ቢዚ የሆነ ክረምት ለአርሰናል ምን ያህል ዋጋ እንዳለው አሁን እያየ ነው። አሁን ተራው ከወገብ በላይ የነበሩ ተጫዋቾች ናቸው ብዛት የተጎዱት። አሁን ተራው ከወገብ በታች ያሉ ተጫዋቾች ናቸውና የካላፊዮሪ ከባድ አይመስለኝም። ከዚህ ከዳሌ ጋር የተያዘ ምናልባት አን ቡክ የተደረገው እስ ተጨማሪ እስካን ቡክ ተደርጓል። የማጋሌስ ግን የዚህ የግሮይን ወይም የብሽሽት ጉዳት ግን ዲግሪ መታወቅ አለበት። የእሱም አሁን ገና እስካንተ ለንደን ነው፣ ጨዋታው ኤምሬትስ ላይ የተደረገው፣ የጉዞ ብዙ ድካም አልነበረም ግን ደረጃው ምን አይነት ነው? ጥያቄው አሁን ግሬድ ኤ ከሆነ ከአንድ እስከ ሁለት ሶስት ሳምንት ደረጃ ሁለት ከሆነ እንደዚህ እየጨመረ ነው የሚሄደውና ትልቁ ጥያቄ በዚህ ሰዓት ምን ያህል ጉዳቱ መጠኑ ምን ያህል ነው የሚል ይመስለኛል። ከዛ ውጭ ግን በእኔ እምነት አሁንም አርሰናል ማጋሌስ ባይኖርም ማጋሌስ መኖር ጥያቄ የሉ ምንም የቡድኑ ቁልፍ ተከላካይ ነው። ከዛ ውጭ ወርልድ ክላስ ከሚባሉ ተከላካዮች አንዱ ሁኔትም ቡድኑስ መጫወት ይችላልና አርሰናል ግን አሁን በዚህ ደረጃ ስኳድ ዴብዙ ጥሩ የሆነ ይመስለኛል፣ እና በመከላከሉ ረገዳውም እዚህ ቦታ ላይ ፒየሮ ኢንካፒ አለ፣ ራሱ ካላፊ ሙሉ ጉዳቱ አስከፊ ካልሆነ እዚህ ቦታ ላይ አማራጭ አለ። ሴንተርባክ ባክ ሉዊስ ኬኒ ባለፈው ስናነሳ ነበር እንደዚህ አይነት አጋጣሚዎች ላይ መሰለፍ እድል የሚያገኝበት ቤን ዋይት ጭምር አለ። እዚህ ቡድን ስኳድ ዴብዝ በጣም ጥሩ ነው። ከማጋሊሽ ምናልባት አርሰናልን ይጎዷዋል ብዬ የማስበው ረጅም ጊዜ የሚጎዳ ከሆነ በማጥቃት ወቅት የአርሰናል አንደኛው የጎል ትሬት ይመስለኛል አሁን ካሉት ከዴቪዝ ውስጥ ካሉት ተከላካዮች ይልቅ የሚለየው እሱ የሚታይ ነው። በርካታ ጎሎች አስቆጥራል። ከዛ ውጪ የእሱ ፕሬዘንስ በቆሙ ኳሶች ለተጋጣሚ በጣም ትልቅ ፍራቻ ና ሌሎች የቡድን ተጫዋቾቹ ጎል ለማስቆጠር ምክንያት ሲሆን እየተመለከት ነው ና እኔ ከመከላከሉ ይልቅ ጋብሪኤል ማጋሌሽን አርሰናል ሊተካ የሚከብደው በማጥቃት ወቅት በተለይ በቆሙ ኳሶች የሚሰጠውን ጥቅም ይመስለኛል። መከላከል ላይ አሁን ቡድን ያለው ዴብስ ጥሩ፣ የሞስኬራ ጥሩ ጀምሯል። ኢንካፔ በደንብ ከዚህ ቡድን ጋር እየተጫወተ ያለ ተጫዋች ነው። ከጀርባቸው ዴቪድ ራያ አለና ዲዛስተር አይመስለኝም የጋብሪኤል ጉዳት ምናልባት ስድስት ወር አራት ወር አምስት ወር የከባድ የጉልበት ጉዳት ምናምን ቢሆን በሎንግረን ጉዳት ምንም ጥያቄ የለው። አሁን ግን እነዚህን አስቸጋሪ ጊዜያት ምናልባት ስጋት የፈጠረው ቀጣይ ኖርዝ ለንደን ደርቢ ነው፣ ከዛ ባየር ና ያለ ቻምፒየንስ ሊግ ከዛ ቼልሲ ያለ የእነዚህ ጨዋታዎች መምጣት ነው ይበልጥ የጉዳቱን አስከፊ ያደረገ የሚመስለኝ እንጂ አሁን ባለው ሁኔታ ጋብሪኤል ማጋሌስን በሌላም በተለየ መንገድ መተካት የሚሉት ጨዋቾች የሚችሉት ጨዋቾች አርሰናል ያሉት ይመስለኛልና ና ድንጋጤ ይኖራል፣ ግን በእኔነት ይህም ቦታ መሸፈን የሚችሉት ጨዋቾች አሉ ይመስለኛል። ያ ክሪስቲያን ሞስኬራ አንደኛው አማራጭ ነው። ምናልባት ሁለት የቀኝ እግር ተጫዋቾች ብዙ ጊዜ በአርሰናል ከቅርብ ጊዜ ወደ የተለመደ አይደለም። አንድ የግራ እግር ተጫዋች፣ አንድ የቀኝ እግር ተጫዋች የበለጠ የተከላካይ መስመሩን ባላንስ ለማድረግ ያግዛል ከሚል እሳቤ ነው። አንዳንድ ጊዜ አሁን በሊቨርፑል ቨርጅል ቫንዳይክ ወደ ግራ ዘን ብሎ ይጫወታል የቀኝ እግር ተጫዋች ቢሆንም። ያ ካልሆነ በስተቀር የዊሊያም ሳሊባ እና እንደዚሁም ደግሞ የክሪስቲያን ሞስኬራ ጥምረት ገብርኤል ማጋሊሽ እስኪመለስ መለስ ድረስ አስተማማኝ እንደሆነ ምንም ጥያቄ የሚነሳበት ጉዳይ አይደለም። እስካሁን አልተጫወተም በእርግጥ ኢንካፔ ያ ቢሆን ግን ለዚህ ቦታ የሚሆን ተጫዋች ነው። ይህንን በሚገባ በቀደሙት ጊዜያት አሳይቷል። ቅድም እንደጠቀስከው እንግዲህ አሁን ችግሩ የመከላከሉ ጉዳይ ሳይሆን የማጥቃቱ እንቅስቃሴ ላይ በቅርብ ጊዜ ጎል ከማስቆጠሩን ባሻገር በቆመ ኳስ ለጎል የተመቻቸ ኳስ የሚያቀበል ተጫዋች ነው። ያንን ሊያጠው ይችላል። አርሰናል በክፍት ጨዋታ እንቅስቃሴ ጎል ማስቆጠር ይቻላል። ከዛ በተጨማሪ ምናልባት በቅርብ ጊዜ የሚታወሰው ጨዋታ ሻምፒዮንስ ሊግ ከአትሌቲኮ ማድሪድ ጋር አረለባድ ያ እዛ ላይ በአንድ አጋጣሚ ቅጣት ምት ሲያገኝ አርሰናል ወደ ዴክላር ራይስ ሄዶ በጆሮ የሆነ ነገር ተናግሮ ከእንደገና በፍጥነት ተመልሶ አራት አምስት ለሚደርሱ ተጫዋቾች ፋር ፖስት ላይ ለሚገኙ ተጫዋቾች አንድ አስር አስራ አምስት ሰከንድ ምትቆይ ምክር የለገሰበት አጋጣሚ ትኩረት ካፒቴን ባህር ያለው ዴክላር ራይስ እና ጋብሪኤል ማጋሌስ ኮ ዲፋክቶ ያልተሾሙ ዲፋክቶ ካፒቴኖች ናቸው ይባሉ። ለዛ ያም የመሪነት ኳሊቲ ያጠዋል። ያው እሱ ሲኖርና ሳይኖር ያለው የማሸነፍ ስኬትም እኮ ጥያቄ የለውም። እሱን ያጠዋል። እነ ቶኒ አዳምስ አምበል ይሁን የዚህ ቡድን አምበል መሆን ያለበት እርሱ ነው ማለታቸው በደምብ ያለ ምክንያት አይደለም። እንደ ማርቲን ኦዴጋርድ ዝም ያለ ተጫዋች አይደለም። እሱ በማይኖርበት ጨዋታዎች ሁሉም ተጫዋቾች አንድ አይነት ባህሪ ያላቸው ናቸው፣ ዝም ያሉ ናቸው። ከዚህ በኋላ አምበል የሚሆነው ያው ገብርኤል ቡካዮ ሳካ፣ እሱም ዝም ያለ ዳኞችን የማይናገር አይነት፣ ይሄ በሜዳ ላይ ባለው እንቅስቃሴ ሌሎችን የሚያነሳሳ እንጂ እንደ ገብርኤል ማጋሊሽ ይሄ በጣም በጩኸት ምናምን ቡድኑን የሚያነሳሳ አይነት ተጫዋች ዴክላን ራይስ ነው። በዚህ ውስጥ የሚቀር ያለው ያንን ያጠዋል። እና የቆመ ኳስ ይሄንን መሪነት ተነሳሽነት ሊያጣው ይችላል። ግን ደግሞ ሌሎች እንቅስቃሴዎች ለምሳሌ ብዙ ጊዜ ጎል ማስቆጠር ካልቻለ አርሰናል በክፍት የጨዋታ እንቅስቃሴ ጎል የሚያገኘው በቆመ ኳስ ነው። ስለዚህ በቆመ ኳስ ላይ ጥገኛ ከመሆን ይልቅ በክፍት የጨዋታ እንቅስቃሴ ጎል ስለማስቆጠር ማሰብ ያ ትልቁ ለሚኬል አርቴታ አሁንም ጥያቄ የለው ማርክ የጋብሪኤል ጉዳት ለዚህ ነው ከመከላከሉ ይርቅ ይልቅ በማጥቃቱ ያለው አስተዋጽኦ አርሰናል በጣም ይጎደዋል። ያልኩና ሀምሳ በመቶ ያንን ትሬት የሚቀንስ ይመስለኛል። አርሰናል ለተጋጣሚዎች ፈተና የሚሆንበትን የቆመ ኳስ በግማሽ ቀንሷል ብዬ አምናለሁ የጋብርኤል ማጋሌስ አለመኖር ስለዚህ ለሚካኤል አርቴታ አሁን ትልቁ የቤት ስራ ሌሎች ጎል የማስቆጠሪያ መንገዶች ይህ እንደውም እንደ አንድ መልካም አጋጣሚ ሊያዩ ይችላል አንደኛ ቁልፍ ቁልፍ ተጫዋች ከጉዳት ይመለሳሉ እንደ ኦዴጋርድ አቨርስን ጨምሮ ቁልፍ ቁልፍ ተጫዋች ከጉዳት ይመለሱለታል ይህን ተከትሎ የማጋሌስ አለመኖር የሚፈጥረውን ማጥቃት ላይ ጎል ላይ የሚፈጥረውን ድክመት ለመቅረፍ አሁን እነዚህ ጨዋዎች መመለስ ለሚካኤል አርቴታ ጥሩ አጋጣሚ ይመስለኛል። ስለዚህ በሌሎች መንገዶች ጎል እንዴት ቡድኑ ማስቆጠር አለበት፣ አሁን ትልቁ ዜና እንደሰማ የሚያስበው ነገር ይህንን ነው ይመስለኝና ያ ዲፌንስ መከላከሉ ላይ አርሰናል እንደ ቡድን በተለይ ከፊት የዙቢ ሜንዲ ዴክላን ራይስ በጣም ጥሩ ፒቮት ናቸው። ቡድኑ በጋራ ከኳስ ውጭ ያለው ትጋት በጣም አስገራሚ ነው። እንደ እያንዳንዱ ሆኖች ከዩኬሬስ ጀምረ በጣም ያለ ኳስ ሲለፉት ይመለከታል ይ የተከላካይ ክፍል ጫና ይቀንሳል። ማርክ ዘንድሮ አርሰናል ብዙ ጎል ያልተቆጠረበት አንድ ጋብሪኤልና ሳሊባ ስለሆኑ ብቻ አይመስለኝም። አጠቃላይ ውድኑ ከኳስ ውጪ ያለው ስትራክቸር ዲፌንሱን የተከላከለ መረጋገጥ ዴቪድ ራያንም ጭምር የሚያግዘው ነው እያየን እና የሁለት ተጫዋቾች አስተዋጽኦ አይመስለኝም። የአርሰናል የመከላከል የዘንድሮ ሶሊዲቲ እንደ ቡድን ከኳስ ውጭ ቡድን በደንብ ስትራክቸር፣ በደንብ ኮች የተደረገ ቡድን። ስለዚህ እዛ ቦታ ላይ የሚገባው ተጫዋች ከዚህ ስኳድ ውስጥ ኳሊቲ አለ። ከዛ ውጭ ደግሞ የቡድኑ አጠቃላይ የመከላከል ስትራክቸር አልተናጋም። በዚህ ምክንያት እና ከዚያ ጋር ተያዞ አርሰናል እንዳለፉት አመታት ቁጭ ብሎ አንጥፎ የሚያለቅስበት ጊዜ አይመስለኝ። በጋብርኤል ጉዳት ያንን መተካት የሚችሉበት አጋጣሚ ያለ ይመስለኛል እና ትልቁ ፖይንት ያ የማነሳው፣ ባለፈው አመት ጋብርኤል ተጎድቶ ነበር ካስታወስክና፣ ቻምፒዮንስ ሊግ ላይ ሁና ኪቪየር እና ሳሊባ ነበሩ እና እንዳልከው፣ የቅድም ያልከው ሁለቱም ጸጥ ያሉ ሴንተር ባኮች ናቸው እና አንዱ አንዱ ሲመረው እንደውም ኪቪየር የተሻለውን አይቸዋል በዛ ጨዋታ ከሳሊባ ይልቅ ማለት ነው እና ሳይታሰብ ክቪዮር እንዴት ያን ቦታ እንደሸፈን። እንደውም ለክቪዮር እኮ ክሬዲት የተሰጠው እኮ ከጋብሪኤል ጉዳት በኋላ ባሉት ሳ አራት አምስት ጨዋታዎች ነው። ማርክ የተጫዋች እድል ቢሰጠው በጣም ቶፕ ደረጃ ሊደርስ ይችላል ተብሎ ግምት እንዲሰጠ ያደረገው የክቪዮር የዛን ጊዜ ነው። አሁንም ጋብሪኤል በተመሳሳይ ተጎድቷል። በእሱ ቦታ የመጣው ተጫዋች በደንብ ክሬደንሻሉን የሚያሳይበት እድል የሚያገኝበት ነው። ስለዚህም እድል ሂንካፔ ሊሆን ይችላል፣ ወር ደግሞ ሞስኬር አንዳቸው ሲዝ ሊያደረጉ የሚችሉበት አጋጣሚ አለ። ጋብሪኤልን ያፈናቅላሉ ነው ማለት ሳይሆን፣ ግን እዛ ቦታ ላይ ያላቸውን ኳሊቲ ለቡድኑ ማሳየት የሚፈልጉ ተጫዋቾች ይኖራሉ ብዬ አስባለሁ። ጋብሪኤል ሲኖር አርሰናል የማሸነፍ ስኬቱ ወደ ስልሳ ሶስት በመቶ እሱ ሳይኖር አርባ በመቶ ነው። ሀያ በመቶ ሽንፈት ብቻ እሱ ሲኖር፣ እሱ ሳይኖር ደግሞ ሰላሳ አንድ በመቶ ምንም ጥያቄ ነው። መቶ ስልሳ ጨዋታ ከጋብሪኤል ጋር ያደረጉት ስልሳ ሶስት በመቶ አሸንፈዋል፣ ሀያ በመቶ ነው የተሸነፉት። እሱ በሌለበት ሀያ ሁለት ጨዋታ ግን ኦልሞስት ለግማሽ የተጠጋ ነው ማለት የሚሸነፉት እና ያለም ጥርጥር የዚህ ተጫዋች ይሄ ቁጥር በአብዛኛው ባለፉት ዓመታት እስኳድ ብዙ የሳሳ ስለነበር ይሄ ቁጥር አሁን ምናልባት ስኳዴ ብዙ ከጨመረ በኋላ ይህን ስታት ልክ ሀያ ሁለት ጨዋታውን ጋብሪኤል ቢያልፈው አሁን የምታዩን ስታት ላታይ ትችላል። ምክንያቱም በከሱ ጀርባ ያሉት ጨዋቾች በደንብ መሸፈን የሚችሉበት እድል ስላለ ማለት ነው። ከዛ ውጭ ግን ኢንተርናሽናል ብሬኩ ብዙ ጊዜ በተለይ እንደዚ አይነት በጣም ቶፕ ሌቭል ላይ ያሉ ቡድኖች ሲጎዳ ታያለን። በብራዚል ትልቁ ጥያቄ የተነሳው ከአንቸሎቲ የደቡብ አሜሪካ የማጣሪያ ጨዋታ ላይ ብዙ ጊዜ ጋብሪኤልን አልጠቀሙበትም፣ ቤንች ላይ ነበር። እና አሁን አቋም መለኪያ ጨዋታ ላይ ነው ተጨዋቾች የተጠቀሙበት። በእርግጥ ዓለም ዋንጫው የቀረበ ስለመጣ አሁን አሰልጣኞች በተለይ ትልቁ ቡድኖች አሰልጣኞች የሚጠቀሟቸው ቤስት ኤሌቨኖች አሁን ዓለም ዋንጫው ላይ የሚጠቀሙበት ሊሆን ይችላል። አሁን ትላንት ያየነው ኢስቴቫው፣ ኩኛ፣ ዣዋ ፔድሮ፣ ቢኒሽስ ጁኒየር እነዚህ አሁን እውነቱ አራቱ የብራዚል አጥቂዎች እንደሆኑ ምን ጥያቄ የለውም። ከዛ ውጪ ትላንት እንዳየው ጋብሪኤል ጊማሬሽ እና ካሴሚሮ ነበሩ በአራት ሁለት አራት የብራዚል ትላንቷ ጫወትና የተጫዋች ከአንቸሎቲ የአለም ዋንጫ ቅድ ሊሆን እንደሚችል ፍንጭ ያሳየ ነበር። ብዙዎች የአቋም መለኪያ ላይ እንዴት ይጠቀሙበታል ነው። እድለኛ አይደለም፣ ምክንያቱም አንቸሎቲ የራሳቸው ቡድናቸው ማዘጋጀት አለባቸው ለአፍሪካ ዋንጫ፣ ለአለም ዋንጫ። በዛ ላይ ጨዋታ የተደረገው ረጅም ጉዞ ተጉዞ ብራዚል ቤሎሆሪዞንቴ ወይም ደግሞ ማናውስ አይደለም፣ እዛው ሰሜን ለንደን ኤምሬትስ ላይ ነው። ስለዚህ እድለኛ አይደለም። የመከላከል ትራንሽን ላይ ነው ታፋውን ይዞ የተቀመጠውና፣ እሳቸውም ከጨዋታው በኋላ በጣም በጣም ነው ያዘንኩት ብለዋል። በጋብርኤል ጉዳት ግን ብዙ እንደተፈራ አስከፊ ላይሆን ይችላል ብሎ ደግሞ ብዙ አርሰናል ሰዎች ተስፋ እያደርጉ ያለ ይመስላል። ባለፈው ውድድር ዘመን አርሰናል 74 ነጥብ ነበር የሰበሰበው፣ በቀደመው አመት 89 ነጥብ ነበር የሰበሰበው ና ልዩነቱ አስራ አምስት ነው የነበረው በሁለቱ አመታት ና ለምን ያ ሆነ? የቁልፍ ተጫዋቾች ጉዳት አንደኛው ምክንያት። ቡካዮሳካ ባለፈው ውድድር ዘመን በዚህ ሰዓት ጉዳት ላይ ነበር። ማርቲን ኦዴጋር ባለፈው ውድድር ዘመን በዚህ ሰዓት ተጎድተዋል። ከዛ ፌብሩዋሪ ላይ ከያቨርትስ ተጎድቶ ለሶስት ወር ምናምን ከሜዳ ርቆ ነበር። ከዛ በኋላ በወሳኝ ውድድር ምዕራፍ ላይ ገብርኤል ማጋሊሽ ጉዳት ላይ ነበር። ዘንድሮ በተመሳሳይ እነኚህ ትልልቅ ተጫዋቾች ተጎድተዋል። ቪክቶር ኬሬሽ ጉዳት ላይ ነው የቆየው። ኖኒ ማድዌኬ ውስጥ አንድ ወር አልፎታል። ገብርኤል ማርቲኔሊ ሁለት ሳምንት ሆኖታል። ከያቨርትስ ከማንቸስተር ዩናይትድ ጋር ኦገስት 17 በተከናወነ ጨዋታ ጉዳት የደረሰበት ተጫዋች ነው። ማርቲኖ ዴጋርድ ከአንድ ወር በፊት ከዌስታም ዩናይትድ ጋር በተከናወነ የመጨረሻ የሊጉ ጨዋታ ከኢንተርናሽናል ጨዋታ በፊት ጉዳት የደረሰበት ተጫዋች ነው እና ላርሰናል በጎ ዜና፣ እነኚህ የጠቀስኳቸው ተጫዋቾች በሙሉ በሰሜን ለንደን ደርቢ በቀጣዩ እሁድ በሚከናወኑ ጨዋታ ወደ ሜዳ እንደሚመለሱ ተነግሯል። የ ጋብርኤል ማጋሊሻ አለመኖር ቡድኑን እንደሚጎዳው ምንም ጥርጥር የለውም። የእነኚህ ተጫዋቾች መምጣት ግን ሌላ ቡድኑን በቆመ ኳስ ኳስ የቆመ ኳስ ጥገኛ ሳይሆን በክፍት የጨዋታ እንቅስቃሴ ጎል እንዲያስቆጥር ታክቲካሊ በብሌሲንግ ሊታይ ይችላል። እንደዚህ አይነት ጥቦች አሉ። ስለዚህ ላርሰናል እነኚህ ተጫዋቾች ወደ ሜዳ መመለሳቸው ጥሩ ዜና ከዚህ ጋር ግን ተያይዞ ማርክ አሁን ባለፈው ያነሳ ነው አለ ስለ ሉዊስ ኬሊስ እናነሳ ነበር። አሁን ጉዳት ላይ ጋብርኤል ጄሱስ ጉዳት ላይ ነበር። አሁን ተመልሷል። ተጫዋች በጃንዋሪ ከቡድኑ የመውጣት እድል ፍላጎትም ጭምር አለሁ ሲባል ነበር። ወርልድ ካፕ የብራዚል ዘጠኝ ቁጥር ክፍት ነው እያለን ነበረ ና ትላንትና ምዳየ ነው አስተማማኝ እዛ ቦታ ላይ ስቴቫ፣ ቪኒሺየስ አሉ ግን የድሮ ዘጠኝ ቁጥር የለው ብራዚል ከዚህ ጋር ተያይዘው ሊወጣ ይችላል። ግን አርቴታ አሁንም በሃቨርስ በዮኬሬስ ዋና ተጫዋቾች ፊትነስ ሌቭል ላይክ በካራባው በኤፍኤ ካፕ በሻምፒየንስ ሊግ በፕሪሚየር ሊግ ረጅም ርቀት የሚሄድ ከሆነ በእነዚህ ተጫዋቾች ሙሉ ፊት ሆኖ እስከ ዓመቱ መጨረሻ መዝለቅ እርግጠኛ አይደለም። ስለዚህ ከጋብርኤል የሚቀርብ በጥሮር አዘዋዊ ጥያቄ በሙሉ አርቴታ እንደማይቀበል የሚገልጹ መግለጫዎች ናቸው፣ መረጃዎች ናቸው ይወጡ ያሉት። ና አይን ስትመለከት አርሰናል ቤት ሁል ጊዜ ጉዳት ያስገርማል በጣም እና አሁንም ስጋት እንዳለ በተለይ ፊት ላይ ባሉ ተጫዋቾች የሚያሳይ ነው። ታክቲካሊ ግን የጋብርኤል ጉዳት ለሚካኤል አርቴታ አንድ ዳ አሰልጣኞች ኳሊቲ ኩማርክ የሚለካው በችግር ጊዜ ነው እና ሚኬል አርቴታ ምን አይነት ሶሉሽን አለው አሁን? ይህ ቡድን ጎን ለማስቆጠር ከተቸገረ ማንቸስተር ሲቲ የሃላንድ ጥገኛ መሆኑ ነው እያለን ነው። ሃላንድ ባይኖር ምን ሊሆን ይችላል እያለን ነበር። አሁን ደግሞ አርሰናል በተቃራኒ በዘጠኝ ቁጥሩ ሳይሆን በአምስት ቁጥሩ ላይ ጥገኛ ነው በማለት ከላካዩ እና ጋብሪኤል በሌለባቸው ጨዋታዎች አርሰናል ጎን ለማስቆጠር የሚቸገር ከሆነ ሚኬል ለሚኬል አርቴታ ዛ ትልቅ ጫና ነው ይፈጥርበት። ምክንያቱም ይህ ቡድን በዚህ ደረጃ አርሰናል በታሪኩ በዚህ ደረጃ ተጠናክሮ አያውቅም የተባለ ባለበት ሰዓት ለመከላከሉም ለማጥቃቱም የአንድ ግዙፍ ሴንተር ባክ ጥገኛ ከሆነ አሰልጣኙ ላይ ጥያቄ ልታነሳ ትችላለህ። እና ይሄ ነገር ታክቲካሊ አንድ የሆነ ሶሉሽን ይዞ እንዲመጣ ምናልባት ልክ ፔፓ አንዳንድ ጊዜ ወይም ሌሎች አሰልጣኞች የሆነ ቅጽበት ላይ ወይም ነጽ ሲያጡ ቀጣዩን ስኬታማ የሚያረጋቸው ነገር ድንገት ሲያገኙት ያለ ለምሳሌ በሽንፈት ውስጥ አንቶኒ ኮንቴ 2016 በአርሰናል ሶስት ለባዶ ከተሸነፈ በኋላ ወደ ባክሰሪ የተመለሰ በዛው አንድ ጨዋታ ነው ምናምን ነው ነጥብ የጣለው እና ሻምፒዮን ሆነ። እና ይሄ አሁንም ለሚኬል አርቴታ ከሰራበት እንደ ጥሩ አጋጣሚ ሊታይ የሚችል ይመስለኛል። ያ ፔፕ ጋርዲዮላ በእርሊንግ ብራውታላንድ ላይ ጥገኛ በሚሆነው ልክ ይሆናል ብዬ አላስብም። አርሰናል በገብርኤል ማጋሊሽ ላይ ለምን ያንን ፈልጎት ወይንም ደግሞ የጨዋታው እቅድ አካል አድርጎ እንጂ ከዛ ውጭ አማራጭ የለኝም ብሎ በማሰብ ስሜት አይደለም ገብርኤል ማጋሊሽን በዚህ ደረጃ እየጠቀመበት ያለው። ኒኮላ ጆቭ የቆመ ኳስ ቡድኑን ስኬታማ ሲያደርጉ በቆመ ኳስ ላይ የዚህን ተጫዋች ኳሊቲ ይፈልገዋል፣ ምንም ጥያቄ የለውም። ግን የመጡ ተጫዋቾች በክፍት የጨዋታ እንቅስቃሴ ያግዟቸዋል ተብሎ ይጠበቃሉ። ሁለት አይነት አማራጭ አለው አሁን በገብርኤል ማጋሊሽ ቦታ ወይ ክሪስቲያን ሞስኬራን ከዊሊያም ሳሊባ ጋር ማጣመር ካልሆነ ፒየሮ ኢንካፒየን ከዊሊያም ሳሊባ ጋር አጣምሮ በግራ መስመር ተከላካይ ቦታ ላይ በሪካርዶ ካላፊዮሪ ቦታ ማይልስ ሉዊስ ስኬሊን መጠቀም የተሻለ። በግራ ሳይድ ኢንካፔ ና ሉዊስ ስኬሊ፣ ሁለቱ ግራኞች፣ በዛኛው ሳይድ ሳሊባ ና ቲምበር። ኢንካፔ ደግሞ ጥሩ ኮምፒቲቲቭ፣ በቡንደስ ሊጋ በጣም ሀይ ኢንቴንስቲ እግር ኳስ የተጫወተ ነው። አግሬሲቭ ነው። ሊያጣ የሚችለ አርሰናል አሁን ከአልኩ አንጻር ወደፊት ሲሄድ አየር ላይ ትሬት የመሆን ጉዳይ ለዛ መፍትሄ ከፈለገ እኔ መከላከሉ ላይ እንደ ቡድን ነው። አርሰናል ከኳስ ውጭ በጣም ስትራክቸሩ ጥሩ፣ እያንዳንዱ ተጫዋች ኳስ እንዴት እንደሚያስጥል እንዴት ፕሬስ እንደሚያደርግ እያየን ነው እና ይህ ቡድኑ ይጠቅመው ይመስለኛል። ቶሎቶሎ እንደከዚህ ቀደም ማለት አርሰናል ቢሆን ቶሎቶሎ ተጋጣሚ እንዲመጣበት ድል የሚፈቅድ አርሰናል የእንደዚያ ተጫዋች ኳሊቲ ሚስ ያደርጋል። አሁን ግን አጠቃላይ ቡድኑ በዚህ ረገድ ጥሩ ስለሆነ ሶሊድ ስለሆነ እዛ የሚገባው ተከላካይ በጋር ይታገዛል፣ ብቻውን አይጋለጥም። ስለዚህ ፊት ላይ አርሰናል አሁን ለእኔ አርሰናል የመከላከል ስጋት አሁን ጋብሪኤል የለም ስጋቱን መከላከልና ጎል ይቆጠርበታል። አለም ስጋት እሱ በሌለበት ሰዓት ምን አይነት የጎል ማስቆጠሪያ መንገድ ሚኬል አርቴታ ይዞ ይመጣል ይመስለኛል። ስለዚህ ለማወቅ ጊዜ ይፈልጋል። ግን ደግሞ ቀጣይ ያሉ ጨዋታዎች ደግሞ በጣም ቶፕ ናቸው። ቶተናም፣ ባየር ሙኒክ፣ ቼልሲ ማለት ቶፕውን ፕሪሚየር ሊጉ ላይ ሁለቱ ላይ ነጥብ መጣል ዋጋል። ምክንያቱም ማንችስተር ሲቲ አራት ነጥብ ነው ከኋላ እየተነፈሰ ነው። ቻምፒየንስ ሊግ ላይ ምናልባት ቢሸንፍ ያን ያህል ጉዳቱ ዲዛስተር ላይሆን ይችላል። መቶ ፐርሰንት ሪከርድ ስላለው እነዚህ ሶስት ጨዋታዎች መሆናቸው ይመስለኛል እንጂ አሁን አርሰናል ያለው ስኳድ ዴፕዝ እንደ ድሮ ድንግጥ የሚሉበት የአርሰናል ደጋፊዎች ጊዜ አይመስለኝም። እና ለሚኬል አርቴታ ታክቲካሊ ምን ያህል ፍሌክሲብል ምን ያህል ቶሎ ነገሮችን መለወጥ እንደሚችል የሚፈተንበት አይነት ጨዋታ ግን ሊሆን ይችላል። አማራጮች አሉት። ከዛ ውጪ ክሪስቲያን ሞስኬራን ከዊሊያም ሳሊባ ጋር አጣምሮ ፔሮ ኢንካፔል ልክ እንደ ሪካርዶ ካፍላካፊዮሪ ቀጥተኛ የማጥቃት እንቅስቃሴ እንዲፈጽም የማድረግ ጉዳይ በአማራጭነት ሊቀርብ ይችላል። ዞሮ ዞሮ እንግዲህ ቀላል አይደለም የሚደረግበት ነገር፣ የዛ ነው ያህል ግን አይተካም የሚባል አይነት አይደለም። ሌሎች አማራጮችን በዚህ ጉዳይ ላይ እንግዲህ እኛ እስካሁን ካለው መነሳት ይህን ሀሳብ ያነሳ ነው። አርሰናል አንደኛ አድቫንቴጁ እንደ ቡድን ነው የሚከላከለው፣ በአንድ በሁለት ጨዋቾች ብቻ የሚከላከለው ቡድኑ፣ ከአጥቂው ዮኬሬስ ጀምሮ መከላከል የሚጀምረው ከፊት ነው ያ ደግሞ አጠቃላይ የመከላከል ጫናውን ተከላካዮች ብቻ ላይ እንዳይወድቅ አድርጎታል። ይሄ አርሰናልና የጠቅመው ም በጋብርኤል ማጋሌስ ጉዳት ወቅት ከዛ ውጪስ ማጋሌስ ወደፊት ሄዱ በቆመ ኳስ ጎል የሚያስቆጥረውን አሲስት የሚያደርገውን የሚያጣው አርሰናል ምን አይነት የማጥቂያ መንገድ ይዞ ይመጣል ሚኬል አርቴታ አእምሮ የታክቲካል ጂኒየስ አእምሮ የሚፈተንበት ጨዋታ ይሆናልና ይሄ የአራት ሶስት ሶስት ግምት ነው እናንተ አድማጮቻችንስ በተለይ ከዚህ ከጋብርኤል ማጋሌስ ጉዳት ጋር ተያይዞ ምንድን ነው አይተካም ወይስ ደግሞ እንዴት ነው የሚተካው አርሰናል ከዚ ውጭ ማጥቃቱ ላይ ጎል ለማስቆጠርስ ምን አይነት ስትራቴጂዎች ከአርቴታ ይጠበቃሉ በቀጣይ የሚታይ ነው እናንተ የሚሰማችው ስሜት ምንድን ነው የሚለውን ልታጋሩን ትችላላችሁ እኔም በግሌ ማርክ ጋብሪኤል ማጋሊሽ በጣም ቶፕ ተከላካይ ነው ግን ከዚህ ቀደም ላይክ በድጋፍ መንገድ አይደለም በሙያችን ለምሳሌ ቶፕ የሆነ ጨዋ ሲጎዳ ደነግጣል ለዛ ቡድ የሚሰጠውን ጥቅም ተመልክተና በጣም ክፉኛ አልደነገጥኩም፣ እና ይህ የስኳድ የአንድሪያ ቤርታ የክረምቱ ተጽዕኖ በጣም ፔሮኝ ካፔኮ ማርክ አልተጠበቅም። እንደውም አርሰናል ዜ እንዳስፈረመ እኮ ዝውውሩ ተዘጋ ነበር የተባለ፣ ግን እስከ መጨረሻው ድረስ በዝውውር የሄዱበት እያንዳንዷ ቀን ምን ያህል ቫሉአብል እንደነበረች አሁን ነው የምታየው። ኢንካፔ ባይመጣ ማንም ያርሴና ሊገፍ ጥያቄ የሚጠይቀን ተጫዋች ተጫዋቹን ጭራሽ የሚያስታውስ የነበር ሰው አይመስለኝ። ከክለቡ ነው የወጣው ኢንካፔ የመጣ ተባለ እና አሁን የዚህ ተጫዋች መፈረም ትልቁ ውሳኔ እንደነበር የሚያዩበት አጋጣሚ ነው። እናንተ ማስተያየቶቻችሁን አድርሱን። አራት ሶስት ሶስት ማርክ የሆኑ ዊሊሻ የዩቱብ ገጻችን ነው። ላይክስ፣ ሼር፣ ሰብስክራይብ ያደረጋችሁ የደወል ምልክቱ የተጫናችሁ ቤተሰቦቻችን ሆኑ በአነሳ ነው ርስ ዙሪያ እናንተም ሲያሳብስጡ አሁን ከኢንተርናሽናል ብሬክ መልስ አርሰናል ኖርዝ ለንደን ላይ ከቶተናም ጋር ነው በኤሚሬትስ ጨዋታው የሚያደርገው። ከዚህ ጨዋታ ጀምሮ ሚኬል አርቴታ ምን ሊያጋጥሙ ይችላል ያለ ጋብሪኤል ማጋሌስ የናንተን ሀሳቦች መስማት እንፈልጋለን። ማርቆስ ኤልያስ ና ዮናስ አዘዘ ነበርን። በሌሎች ፕሮግራሞች ደግሞ እንደዚሁ በስፋት እንገናኛለን። ለአሁኑ ጤና ይስጥልን።